ሀይሚ እኮ ጀግና ናች ጀግና ነች ምን ይለው እኮ በምክንያት ነው ነው ጀግና ነች አንበሳ ነች ምን ይለው ነው እኮ እውነት በቃ እሷ ፕሮግራም መራት እሷ በቃ እም ተናግራ በቃ አቦ በሁሉም ነገር በአነጋገር በአቆምሽ በራስሽ ማተማመን፣ በጣም የምትማኝን በቃ ወይን እንጂ የምትለይ ሴት ነሽ ጀግና ማለት ነው። የምር እኮ ነው። አንዳንድ ቢሆን ኖሮ ይሄ ፕሮግራምን ማምራት ራሱ በቅ ቆረጥ ቆረጥ ቆረጥ ቆረጥ አርጋ ተናገረች። በቃ የሚተናገረው ነገር ከዛ ባሉ እስኪ መጣ ድረስ ጠብቁ አለች። መጣ እሱም ደግሞ እሷ አስደደልች እኔ እንዴት ነው የሚያከብረው ብሎ ተናገጣ። እኔ የሚላችሁት ሀይሚም የሚወደው ነገር ምን እንደሆነ ታውቃላችሁ። በጣም በጣም ጀግና ሴት ነች። በአነጋገር የምትተማመን ልጅ ነች። ገባችሁ? በአንዳንድ ሰዎች ግን ማንም ሰው ወንዶ ነው ራሱ አነጋገር የማይችል ሰው አለ። አንዳንዶች ማለት ነው ና ሀይሚ ግን የምትለይ ሴት ነች። በጣም ትለያለች። ጀግና ነች እና እና እና ኩሮ ሴት ነሽ አንቺ። ሁሉም እንደኮራ ነው አንቺ በአነጋገሬሽ ሁሉ ነገሬሽ ማለት ነው። እና በራስሽ ኮንፊደንስ ያለሽ በራስ ትተማመኝ ያለሽ በቃ እንጃ፣ እራስሽን ለሰው ልጅ ለማናገር አትፈልግም። በቃ በቃ ያረ በስማም ወፍ ደግሞ ማለት ነው። በጣም ደስ የሚል ቪዲዮ ነው የዛሬው ማለት ነው እና የሚዬም ደግሞ ያው ማለት ኢንተርኔት ፕሮግራም አዘጋጅ ያለች የብሮኬን ማንነት ሁሉም ሰው ተናገረ። ጥሩ ሰው ነው፣ መልካም ሰው ነው። ልጅነት ላይ ያሳለፈ ለይፎችን ያው ልጅነት ላይ ብዙ ለይፎች እና ያሳለፈን እኮ አይገርማችሁም? ብዙ ለይፍ የማይረሳው ለይፎች አለ እና ብቻ ደስ ይላል። ልደት ቀን ሲዳስ ብዙ ነገር ታስታውሳላችሁ። የተወለዳችሁ የተወለዳችሁ ቀን እናቴ የተወለዳችሁ ቀንን ታስታውሳለች እና ከልጆቹ ከልጅነት ማለት ልጅነት ጋር ልጅነት ላይ ያረገው ነገሮችን ያስታውሳል። በጣም ደስ የምን ነገር ነው እኮ ልደት ማለት ይሁኔ እና በጣም ትላያላችሁ። እኔ ሄሚ ነሽ በቃ በጣም ምን ደስ ያለች እንጎደኞችም፣ ደሞ እና ሐፍቴም ሙሽም፣ ናኒ፣ ሄኖክ እና ሚኪ እና ኤሎ እና ዊና አቦ ይመቻችሁ። ብዙ ብዙ ሰው አላችሁ እና ገና ብዙ ሰው ሲቀር ማለት ነው። እና ሀሳን ምናምን እና ኤፍሬም የሉም፣ ግን እናንተ እርስ በራሳችሁ ግን ብቻ ትላያላችሁ። ለማንኛውም ደስ ይላል። የቀራ ዘመን እየተባረክ ይሆን

እና ትችላለች። ገባችሁ ትችላለች፣ ሁሉም ነገር ነው ምላችሁ። የእግዚአብሔር ጉልበት ይሁን እንደሽ የኔ ቆንጆ የኔ ጀግና የኔ ቆራጥ ሴት የኔ በቃ እኔ እንጂ አንተ ማር ማለት ነሽ ማን

ቡራም ያው እግዚአብሔርና ማስክ ነው። እቺ ልጅ እቺ ነው ሰለሽ ልጅ እግዚአብሔር ለንተ ስለሰጣ እሚያንቺም፣ ያው እንደዛው እግዚአብሔርና ማስክ ነው፣ ጥሩ ልብ ያለው ሁለቱም አንድ አይነት የኛ መልካም ሰዎች ሁለታችሁም። ቡራም ደህና ጥሩ መልካም ልጅ ነው፣ መልካም ልብ ያለው ነው። ልብ ቀና አስተዋይ ልጅ ስለሆነ እግዚአብሔር አንድ ያርጋችሁ፣ ከኪቦ ነገር ሁሉ ይጠብቃችሁ እና እንደዛ ነው። መላሽ ምንም የምለው ነገር የለም ሌላ ምንድን ነው በጣም ነው ደስ ያለኝ። ይሄ ሀይሚዬ ደግሞ ይማችሽ እና ፕራንክ የሞ እኔ እኮ ማለት ነው ፕራንክ በቃ ሳታደርግ ምንም ነገር አይሆንም። በቃ ቪዲዮ የሚደነቀው ነገር ታደርጋለች። ይሄ ማለት ነው ሁሌ ለቪዲዮ የሆነ ቁም ነገር የሆነ ማናሻ እንደዚህ ሆኖ ታምሌ ላይ የሚጻፈው ስራ ትሰራለች። ይሄ ደግሞ ዛሬ እንዴት እንደተናገርኩ የሆነ ነገር ልንገራችሁ ውዶቼ ፍቅሩን ገለጸችለት አሉ ይሄ አይቼ

ደሞ እንደዚህ ያለው እንደዚህ ብላለች ብላችሁ እርር በከንቱ አትበሉ። እንም እርርግ የሚያረጋችሁ ነገር የለምና፣ በጣም ደንግጬ ነበር ነው እስነግራችሁ። ፍቅርን ገለጸላት ቢባለን ካንተ ስላይ ነበር። ፍቅርን ገለጸች አለው። ፍቅር ሳው መልካም ምኞት ነው። ገለጸች ሚባለው ማን እንደኔ ታምልኝ የጻፈው ሰውዬ ማለት ነው። ታንቄ ሞት። እሺ፣ ለማንኛውም ማለት ነው ውዶቼ እና እንደዛ ነው የምላችሁ። ለማንኛውም በጣም ነው የምወዳችሁ። መግቢያ ላይ ደግሞ ሰላም አላልኳችሁም። ሰላም እንዴት ናችሁ ውዶች ያላችኋለሁ። እግዚአብሔር ይመስገን፣ ባላችሁበት ቦታ ሰላማችሁ ረፍ ረፍ ይበልላችሁ። የኔ ውዶች የኔ ማሮች እንዴት ናችሁ? እንዴት ከረማችሁ? እንዴት ይስዋላችሁ? እንዴት ይስቆያችሁ? ላችኋለሁ። እኔ ቆይታ ሁሉ ሰላም ነው። እንግዲህ ሄሚ እናቦራ ዛሬ ማጥቷል፣ የሚገርም ነገር ይዞ ሄሚዬም ደግሞ በቃ እድን ጥን ያለው አነጋገር ሁሉም ነገር የምትመችቺ እንቡጥ የሆነ ጨረቃው ማለት ነውና፣ ቡራም ደሞ እነ ያለ ሄሚ አይሆንልኝም። አይ ትለያላችሁ። ሄቪ ደግሞ በጣም ትለያለሽ። የምትገርም ልጅ ነሽ። እግዚአብሔር ልብ ላይ ልብ ጨምሮ ይስጥሽ፣ ድሜ ላይ ድሜ ይስጥሽ። ይቀራ ዘመን ከአንተ ምየ እየተባረከ ይሁን ቡራው ማለት ነውና እና እኔ ጃይ ነኝ የሚለው ነገር ምንም ነገር የለም። ፈጣሪ እግዚአብሔር ይጠብቃችሁ። ባላችሁበት ቦታ ሰላማችሁ ብቻ ይብዛ። ሁሉም ሰላም፣ ደስታ፣ ፍቅር እና ይሁን ይሁን ይላችሁ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ውዶችዬ ቤቴን ደግሞ ያው ሰብስክራይ ያደረጋችሁ ቪዲዮን ላይክ አድርጉ፣ ከወደዳችሁኝ፣ ኮሜንት የፈለጋችሁትን ነገር ጻፉ። እና መፍታችሁ ነው መጻፍ ይመቻችሁ፣ ኮሜንት ፈቅጄላችሁ አሉ የፈለጋችሁትን ነገር መጻፍ ትችላላችሁ። እኔ ችግር የለብኝም። እና እንደዛ ነው የምላችሁ ውዶችዬ። እና ብቻ በጣም ወዳችኋለሁ። ሰብስክራይ ማድረግ እንዳያራሳ እና ቡራ ሄሚ ይኸው ዛሬ በጣም ነው እኔ በነገራችን ላይ ሄሚ በጣም አምሮባታል። እውነት በጣም አምሮብሻል የኔ ቆንጆ። እና የመችሽ ሁሌም እንዲያመራብሽ ሁሌም ቆንጅዬ እንዲሆን ሽኖ እንጂ ቆንጅና ላይ ቆንጅና፣ ውበት ላይ ውበት ይጨምርልሽ የኔ እናት፣ እግዚአብሔር ይጠብቅሽ። ባለሽባት ብዛ፣ ሰላምሽ ብዛ ይልሻለሁ።